ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ ወይ ማለት ነው። እና የትላንት ነው እንግዲህ ዛሬም ተደግመዋል ማለት ነው። አብርሽ እኔ ምልህ ማለት ነው ፎቶ ዋላ ተደግፈ ከማልቀስ ፎቶዋን መደባ በስተተ ማለት ነው መጀመሪያ መጠንቀቅ ነበረብህ። ገባ አይደለ? በጣም ተመክርሃል፣ በጣም ተነግሮሃል። ነገር ግን እሷ መጄ እንደሌላ ሴት ወይንም ደሞ አንተን ለምና ወይንም ደሞ ያለ ለፍቅሯን ስለገለጸችውን አላቅም በጣም እንደ ቆሻሻ ነው የሚያውት። አንተ ምንትም ሞንክ ያንተ ኦዲየንሶች ማለት ነው፣ ለምን እንደሆነ አላውቅም። ሩታን እንደ ቆሻሻ ነው የሚያውት። ምክንያቱም ሴት ልጅ የሆነ በሩታ ብቻ የጀመረ ማለት ፍቅር መግለጽ በሩታ ብቻ የተጀመረ የሚመስል ድረስ ኢትዮጵያ ውስጥ ለመጀመሪያ ጊዜ ወንድን አፈቅርሃለሁ ብላ ከአፏ አውጥታ የጠየቀችው ሩታ እስኪመስል ድረስ ነው እንግዲህ ሩታ ላይ እየፈረደባት ያለው ማለት ነው ሰው ህዝቡ ሁሉ ሰው ሁሉ ማለት ነው እና ስለዚህ በጣም ቻለች ቻለች ቻለች፣ እና ልክ አለው፣ የሁሉም ነገር ልክ አለው። እና ለዛ ነው አቅቶታል፣ በቃ እንዴ። ስለዚህ የቤተሰቦቿ ጋር ነው አይደል የሄደችው። አብርሽ ማለት አሁን እርግጠኛ መሆንላችሁ ማለት እግሯ ላይ ወድቆ ሽማግሌ ልኮ ለምኗት ያመጣታል እንጂ ሩታ ዝም ብለ የምትመጣ ሴት አይደለች። ገባችሁ አይደለ? አፈቅራሃለሁ ብላ እንደጠየቀችው አሁን እግሯ ላይ ተንበርክኮ ይቅርታ ብሎ አፈቅርሻለሁ ወድሻለሁ ብሎ ቤቱ ያመጣታል። ገባች አይደል አንዳንድ ደግሞ ደግሞ ክፍታፍታላችሁ ማለት ነው። የሩታን ጦስ ወሰዱና ሩታን አያገባትም፣ ነፂን ነው የሚያገባት። ከሩታ ጋር የነበረውን ጊዜ አብቅተዋል። ሶ ከነፂን ጋር ነው የሚሆኑት ምናምን የምትሉ ሰዎች አሉ ማለት ነው። ሲያምራችሁ ይቀራል ማለት ነው። ሲያምራችሁ ይቀራል። ነፂን እንዲያገባት አብርሽ፣ ሲያምራችሁ ይቀራል ማለት ነው። ገባችሁ አይደለ ሌላ ምን ሌላችሁም፣ በቃ ሌላ ስራ አጣችሁ አይደለ? እሩታን በቃ ስሟን ይጠራ ምናምን ነፃነትን ነው የሚያገባት፣ በቃ ምናምን እንዴ ቆይ፣ ነው ምለው ማለት ነው። ያለፈው ህይወት ደግሞ እንዴት ነው? ያለፈው ነገር አምጥታችሁ ድጋሚ ማለት ነው ከዚ ምን አይነት አስተሳሰብ ነው እ ያም ሆነ ይህ ማለት ነው፣ እንዳንተ ስትለፈልፉ ታድራላችሁ ትውላላችሁ። አብርሽና ሩታ ግን መቼም እንደማይላዩ ልንገራችሁ አስረግጬ ማለት ነው እ በአናታችሁ ተተከሉ ማለት ነው። ሩታና አብርሽ ተለያይቶ እናንተ ልስቁ፣ እንትን ምንድነው ወተት ልጠጡ፣ ደስ ብሏቸው። ወተት ግን የተቃጠለ ሰው ነዋ የሚጠጣው። አዎ ምን ትጠጣላችሁ እናንተ ደስ ደስ ምንድነው የሚጠጣው? ሲነገሩኝ ማለት ነው። ሰማችኋ፣ ችርስ ልትሉ ማለት ነው። አብርሽና ሩታና ለያይታችሁ እና መቼም አይለያዩም። እና ደግሞ ማለት ነው፣ ኤፍሬም ግን እንዴት ነው ውጥር ውጥር የሚያረግ? ለነገሩ ከኩርንችቶች ምን ይገኛል ማለት ነው። ይሄ ሰሞን ደሞ ኩርንችቶች በዝቷል። ክሩንችቶች ናቸው የሚያለቅሱት። ክሩንችቶች ናቸው ውጥር ውጥር የሚሉት ክሩንችቶች ናቸው። አፋቸው ውስጥ ሶፍት ጣቅልሎ ብሩኬ ማለት ነው። ጀግና ነው እሺ ጀግና ነው። እየምሬን ነውና፣ ጥርሱ ጥርሱን አወለቀ እንዴ? እና እኔ ምለው ሶፍቱን አፉ ላይ ቅጣቅጥቆ መጣና ማለት ነው እከሳለው ወይ? እኔ እንደው እናንተ ዩቲዩበሮች ማለት ነው ከመክሰስ ወደ ኋላ አትሉ። እስቲ ክሰሱ እንደው ወንድ ከሆናችሁ እኮ መክሰስ ነው። ከመፎከር ውጪ መክሰስ ነው። እንደው ህግን ዝምብላችሁ ህግን አታጥፉ፣ የኢትዮጵያ ህግን ማለት ነው። ምድረ ኮቶቶች እና ማለት ነው ቤተሰብ ፍሬም ውጥር ውጥር ያደርገዋል። ውጥር ውጥር እንዴት እንደሚያደርገው ማለት ነው እና ብቻ ያሞነይ ማለት ነው ሩታ ቤተሰቦቿ ጋር በመሄዷ ደስ ብሎኛል። አብርሽ ደግሞ በማልቀሱ ደስ ብሎኛል። እንደዚህ አብርሽ እኔ ለምን መሰለህ እንደዚህ ደስ ያለኝ ማለት ነው ወንድሜ ነው፣ ባንተ አልጨክንም ታውቃለህ። ነገር ግን በጣም የተናደድኩት ምንድነው ታውቃለህ እንደዚህ ትታመናጭቋት አንተ ም ሆነ ወንድምህ ከፈለገች ትሂድ ስትል፣ አብሶ በጣም የተናደድኩት ፓርት ልንገራችሁ። ቤተሰብ ደጋግሜ በሁሉም ቪዲዮ ነው ማውራ ማለት ነው ሰልችቶኛል። ስገባ ስወጣ አብሮ መዋል አብሮ ማደርን ስንሆን ሰለቻል መሰለኝ። ስለዚህ አንድ ወር ወይም ደግሞ አስራ አምስት ቀን እርቄ ልምጣ ወይም ደግሞ ተለያይተን በናፍቆት ብንገናኝ ይሻላል፣ ወይም ደግሞ እግዚአብሔር ጠዋት ወጥቼ ማታ የሚገባ ስራ ይሰጣኛል ብሎ ሲያወራ ያቀን በጣም ምን እንጃ አላውቅም። የኢትዮጵያ ወንዶች እንደዚህ ይላሉ የሚል ጥያቄ ሁሌ ነው የሚመጣብኝ ማለት ነው ከማለት እቤት ውስጥ እኔ ባሌ የቤት ውስጥ ከእኔ ጋር ሲውል ሲያድር እኔ ሰለችዋለሁ ማለት ነው ወይ የሚለው ጥያቄ ጨንቅላቴ ውስጥ ይዞራል ማለት ነው። አብርሽ እንደዛ ስላለ እኔ በጣም ነው የተናደርኩት። እስካሁን ከጨንቅላቴ አይወጣም ያ ቃል፣ በጣም እኔ መርዞ ሆኖብኛል። ለአብርሽ እኔ በአካል ራሱ ድጋሚ በኢትዮጵያ ሳገኘ ይሄንን ቃለ ምልልስ ላደረገ እፈልጋለሁ እውነቱን ለመናገር ማለት ነው። ለዚህ ጥይ እንትን መልስ እፈልጋለሁ። አልቶውም መቼም ማለት ነው እና በጣም ነው እንትን ያለኝ ማለት ነው። እና ለዛ ያ ሁሉ ብልሃት፣ የትኛው ሴት ነው ቁጭ ብላ አንተን የምትጠብቅ ማለት? በድራማ በምንም አይነት ውስጥ የሌለ ነገር ነው ያወራው ማለት ነው። ስለዚህ ሩታን እግሯ ላይ መውደቅ አይደለም እግሯን ስመ፣ በእንብርክክ አንድ ሰው ስለቱ እንዲሰመር በእንብርክክ ይሄዳላ፣ ይለምናል እግዚአብሔርም ማለት ነው። አንተ በእንብርክክ ሄደ ተጎትተ ሽምግልና ልከ ድጋሚ ሩታን ለምናት የቤት ታስገባታለህ፣ እርግጠኛ ነኝ ማለት ነው። ስለዚህ አንተን ብላ ወዳ አፍቅራ ቤተሰቦቿን ጥላ አዲስ አበባ መሰደዷ ድጋሚ ልጅህን አርግዛ ነፍሰ ጥሩ ሆና እስከ ቤተሰቦቿ ድረስ አሰደድካት ማለት ነው። ስለዚህ ዋጋ ትከፍላለህ ገና ማለት ነው። ምን አይተህ ማልቀስ አይደለም ገና ደንብ ታለቅሳለህ ማለት ነው። ሩታ ደግሞ እተማመንባታለሁ እንደዛ እንደምታረግ ማለት ነው። ደግሞ ስልኩን ካነሳች እናግራታለሁ ታያታል ታያለ ማለት ነው። እና የሩታ ስልክ ይመልስብኛል ለምን እንደሆነ ባላቅም ማለት ነው። ግን ኔትዎርክ ምናምን ሊሆን ይችላል እ ጠግበ ነበረና አቤል ማለት ነው። አቤል እንግዲህ የሆነ ለመናገር በፊት ያው ማለት ባጠፉ ቁጥር እኔ እሰድባቸዋለሁ። ባጠፉ ማለት አቤል አሁን በአሁኑ ሰዓት ጥሩ ሁኔታ ነው ያለው። ነገር ግን ሲያጠፋ ነው እንትምሉ። አሁን ኤፍሬምን በዚህ ድራማ ላይ ኤፍሬምን እንዲጠላ አቤል ደግሞ እንዲወደድ ነው ያደረጉት። እና ያም ሆነ ይህ ማለት ነው ቤተሰብ ብቻ ደስ ብሎኛል። ያም ሆነ ይህ ደስ ብሎኛል። እና የዛሬ ቪዲዮ ማለት ነው ፎቶ ላይ ሆኖ ማልቀስ ትተህ አብርሽ፣ መጀመሪያ ምንድነው የሚባለው? እናንተ ንገሩኝ። ይሄ ተረት ጠፍቶብኛል። እስቲ አማራዎች ማለት ነው ተረት በደምብ ትችላላችሁና፣ ተኝቶ መደቆስ ነው ምንድነው የሚባለው? አይደለም መጀመሪያ ነበረ ተኝቶ መደቆስ፣ አሁን ምን ያደርጋል ምናምን የሚባለው ተረት ንገሩኝ፣ ጠፍቶብኝ ነው። እሺ፣ በጣም ለመነች፣ በጣም መስዋዕት ከፈለች፣ በጣም ላንተ አለቀሰች፣ በጣም ሴትነቷን አዋረደች። በጣም ማለት ነው እንደ ሩታ አይነት ሴት እኔ አይቻላቅ የእውነት ለመናገር ማለት ነው እያሽቃበጥኩ ሳይሆን የእውነት እኔ አብርሽና ሩታን ከልቤ ነው የምወዳችሁ ከልቤ ማለት ነው። እና እንንጃ አላቅም ማለት እነሱ ባጠፉት ቁጥር ማለት ነው ። ሩታንም አልልም አብርሽንም አልልም እኔ ሁለቱን ነው መወቅጣቸው። ነገር ግን በዚህ ልክ ደግሞ እንደ ሴት እኔ በሩታ በኩል ሆኜ ማለት ነው ምንም አይነት ድራማም ሆነ የእውነት ስራም ሆነ የእውነትም አፈቀርኩኝ ወይ ደግሞ የእውነት ሕይወቴ ውስጥም እንደዚህ አይነት ቢፈጠር እንደ ሩታ አልሆንም እኔ በራሴ ማለት ነው። እንደ ሩታ ታጋስ አልሆንም። እንደዚህ መታገስ በፍጹም አላደርገውም እንደዚህ እያዋረደኝ እንደዚህ እያሰደበኝ እንደዚህ በወንድሞቹ በማንም ይሁን ብቻ እንደዚህ እያደረገኝ በፍጹም ታግሻ አልኖርም። በፍጹም ለሱ መስዋዕት አልከፍልም። በፍጹም ብዙ ሰዎችን በሩታ በኩል በጣም ብዙ ሰውን አሳድጋለች ሩታ ከመጣች ማለት ነው ይሄውላ፣ እንኳን አንድ ቀን እንኳን ሩታን አመስግነው አያውቁም። ሁለት ዓመት ሊሆን ነው ሩታን እየተሰደበች ነው እስካሁን ማለት ነው እና ሩታ እየሆነ ለመናገር ብዙ ብታጀራ ውስጥ ማለት ነው፣ ከለሚ ቀጥለው ብዙ ዩቱበሮችን አሳድጋለች። ብዙ ሰዎችን ቢያንስ ስራ ያጡትን ስራ እንዲያገኙ አድርጋለች። በሩታ በኩል ወይም ደሞ የሩታን ፎቶ ለጥፎ ለፍቶ ቢሰሩም ግን በጣም ብዙዎቹ ዩቱበር ሆነዋል። ቢያንስ የወር ደሞዛቸው አስር ሺ ብር ሆነ፣ አምስት ሺ ብር ለምን አንድ ሺ ብር አይሆንም፣ የወር ደሞዝ ያገኛሉ። በግን በዚህ ልክድ ግን ማለት ነው አንድ ቀን ሁሌ ስለ ሩታ መጥፎ እንጂ የሚያወሩት ሁሌ ሩታን እንጂ የሚሰድባት ሁሌ ሩታን እንጂ የሚያቆሽሻት ከቡታጅራ ዩቲዩበሮች ጀምሮ ሁሉም ማለት ነው። አንድ ቀን እንኳን ጥፋቷን ማለት አንድ ሰው ጥፋቱን ሸፍኖ መልካም ጎኑን እንኳን ይወራል። ሩታ ግን ሁለት አመት ሙሉ መጥፎ ጎኗን እየተወራ እስከዚህ ታግሳለች። እና አንዳንድ አሉ የእውነት ለመናገር ስለነሱ አላወራም። ነገር ግን ምንም ብታረግን እንደ ሩታ አይነት ሴት የእውነት የለችም ዓለም ውስጥ ማለት ነው የለችም፣ በፍጹም አላደ ማለት እኔ አይቼ አላቅም። ምንም ብታጠፋ ቤተሰቦቿን ጥላ ቤተሰቦቿን አዋረደች ለምትሉ አዋረዳም ይሁን ፍቅርን ብላ መጥታ ግን ማለት ነው በፍጹም ግን መልካም ጎኗን አንድ ቀን ተወርቶላት አያውቅም። ሁሌ መጥፎ ጎኗ ነው የሚወራ። ለምን እንደሆነ ባላቅም ማለት ነው። ብቻ ያም ሆነ ይህ ማለት ነው፣ አብርሽ ዋጋን ትከፍላለ? ማልቀስ ያንስሃል፣ የእውነት ለመናገር ያንሳል። ከዚህ በላይ ማልቀስ አለብህ ማለት ነው። እሷ ላይ የሰራሁት ግፍ ከወንድም ጋር ያመነጫጨቅከው ያ ቃላቶች፣ የወረወርከባቸው ያ ሁሉ ጦር ማለት ነው ይወግሃል መልሶ አንተን ማለት ነው። በዚህ ልክ ሚስትን እንደዚህ ማድረግ፣ በዚህ ልክ ስለ በፊቱ ፍቅረኛ እሷን መለመን፣ ሚስትህ እያለች እሷን እንደዚህ መሆን ማለት አላውቅም። ብቻ ብቻ ያም ሆነ ይህ ማለት ነው። ያ በተረፈ ሰላማችሁ ይብዛለኝ። እወዳችኋለሁ፣ አከብራችኋለሁ እ